ወላየፍከረ አሐዱን ዐለ አሐድ ይላል ሐዲሱ። ማንም ማንም ላይ እንዳይፎክር፣ እንዳይጎርር፣ እንዳይኮራ እኔ ካንተ እሻላለሁ፣ እኔ ካንተ እበልጣለሁ እንዳይል፣ አላህ ተባረከ ወተዓላ ዋሒ ወደ እኔ አስተላልፈዋል ብለዋል ነቢ። የሰው ልጆች በሙሉ አላህ ዘንድ እኩል ናቸው። የሚበላለጡት በዲናቸው በተቅዋቸው ልክ ነው። ዲኑና ተቅዋው የሚበልጥ ሰው ደግሞ ዝቅ ይላል፣ ይጨናነሳል ኢማን ውስጡ ላይ የሞላበት ሰው ዝቅ ይላል። ውስጡ ከኢማን ባዶ የሆነ ሰው ከፍ ከፍ ይላል። ሰዎችን በመልካቸው፣ በዘራቸው፣ በኑሮ ደረጃቸው፣ ባአለባበሳቸው እነሱ ባላደረጉት ተፈጥሯዊ ቅርጻቸው ሁሉ ይንቃቸዋል፣ ያሸማቃቸዋል። ሆዱ ሲጠግብ ኪሱ ሲሞላ አስተሳሰቡ መነጋገሩም ይበላሻል። ኢማን ግን ልብን ሲሞላው አነጋገርም፣ አለባበስ መረማመድም አደብ ይይዛል፣ ዝቅ ይላል። አኺራ ደግሞ ራሳቸውን ዝቅ ለሚያደርጉ ሰዎች ናት። ራሳቸውን ከፍ ከፍ የሚያደርጉ ጀሃነም ትሰባብራቸዋለች። አንድ ሰው ወንጀለኛ ለመሆን ሙስሊም ወንድሙን መናቅ ይበቃዋል ይላል የነቢ ሐዲስ ዓለይሂ ሶላቱ ወሰላም ቢ ሱሂህ ቡኻሪ ሌሎች የዘገቡት ሐዲስ ፈስአሉ አህለ ዚክሪ ኢንኩንቱም ላ ተዕለሙን

ዛሬ በአላህ ፈቃድ ባሉን ውስን አጭር ደቂቃዎች የምንተዋወሰው ከጾም ዓላማዎች መሀል አንዱ የሆነን ሌላ ወሳኝ አንገብጋቢ ጉዳይ ነው። ይኸውም ከጾም ዓላማዎች አንዱ የሙስሊሞችን አንድነት፣ ትስስር፣ መዋደድ፣ መተሳሰር፣ መቀራረብ ከጾም እንደምንማር ልብ ማለት ነው። አላህ ተባረከ ወተዓላ ሙስሊሞች በሙሉ በቁርአን በሱና በሐዲስ እንዲተሳሰሩ አንድ እንዲሆኑ አዟል፣ መክሯል። የተለያዩ ዒባዳዎች በጋራ ነው የሚደረጉት። ሐጅ በጋራ ነው የሚደረግ። ጾም በጋራ ነው የሚያዘው፣ በጋራ ነው የሚፈታው። እሰውሙ የውመተሱሙን ወልፊጥሩ የውመተፍጢሩን የሚል የነቢ ሐዲት አል ጾም ትክክለኛ ጾም የሚሆነው ሰዎች የጾሙ ቀን ላይ የተጀመረ ጾም ነው። ጾምን መፍታት የሚቻለውም ሰዎች ጾም በሚፈቱበት ቀን ነው። ዒደል አድሓ ብሎ ማክበር የሚቻለውም ሰዎች ዒደል አድሓ ነው ብለው በሚያከብሩት ቀን ነው ብለው አነብይ ሰለላሁ ዐለይሂ ወሰለም። ሶላትም ቢሆን በጀማዓ ሲሰገድ አጅሩ የሚበዛው። አንድ ሰው ለብቻው ሲሰግድ አንድ አጅር ነው የሚያገኝ። እሱንም የተለያዩ ነገሮችን አጉድሎ ሊያጣው ይችላል። በጀመዓ በጋራ ሲሰገድ ግን ከሀያ አምስት እስከ ሀያ ሰባት ምንዳ አጅር ደረጃ ይገኛል። ይሄም በጀመዓ በጋራ አብሮ በመስገድ የሚገኝ በረከት ነው። አንድ ሰው ብቻውን ሲሰግድ አንድ፣ በጀመዓ በጋራ ሲሰግድ ሀያ ሰባት የሆነበት ሚስጥሩ ምንድን ነው ከተባለ በጀመዓ መስገድ በረካ ስላለው ነው። አጅርን ኸይርን ስለሚያበዛ ነው ተብሏል። የጀነት ሰዎችም አብረው ነው ጀነት የሚገቡት በጋራ ወሲቀ ለዚነ እተቀው ረበሁም ኢለ ልጀነት ዙመራ። ጾም ያበዙት ከጾመኞች ጋር፣ ሰደቃ የሚያበዙት ከሰደቃ አብዢዎች ጋር፣ ዚክር ዱዓ የሚገራላቸው ከነሱ ጋር፣ ጂሃድ የሚገራላቸው ከሙጃሂዶች ጋር፣ በየአይነቱ በጀማዓ ተያይዘው ታጅበው ነው የሚገቡት። የአላህ ተባረከ ወተዓላ ገዛና እርዳታም ያለው አላህን ተባረከ ወተዓላ አምነው ነቢይን ዓለይሂ ሶላቱ ወሰላም መሪያቸው አድርገው በላ ኢላሀ ኢለላህ ገመድ ከተሳሰሩ ሰዎች ጋር ነው። ታዲያ በጥቂቱ በዚህ ልክ ጥቅም ያለው አስፈላጊ የሆነው አንድነት ረመዳን ላይ በግልጽ እናየዋለን። ጾም አብረን እንጀምራለን አዳን ስንሰማ። ጾምን አብረን እንፈታለን የመግሪብን አዳን ስንሰማ ዛሬ ረመዳን አንድ ነው ሲባል ጨረቃ ታይቷል ሲባል ሁሉም ሰው በጋራ ይጾማል። የሸዋል ጨረቃ ታይቷል ሲባል ሁሉም ሰው በጋራ ጾሙን ይፈታል። ከሌላ ጊዜ በተለይ የመልኩ ለተራዊህ ለተሀጁድ ሰዎች ማንም ሳያስገድዳቸው ኢማናቸው ያስገድዷቸው፣ በጋራ መስጅዶች ግቢዎች፣ መንደሮች ሁሉ ሞልተው ይሰገዳል። ከዛ በኋላ ደግሞ ረመዳን ሲያልቅ ዒድ ላይ በየሰፈሩ ይሰግዱ የነበሩ ሰዎች አንድ ሜዳ ላይ ተሰብስበው ይሰግዳል። ቀዩ ከጥቁሩ ጋር፣ ሀብታሙ ከድሃው ጋር፣ ማይተዋወቀው፣ የሚተዋወቀው እግር ለእግር ትከሻ ለትከሻ ተገጣጥመው ሶላት ይሰግዳል። ይሄ ረመዳን አንድነትን፣ መዋደድን፣ መተዛዘንን፣ መተናነስን አንዱ ቤተሰብ ነን እኛ የላኢላሀ ኢለላህ ሰዎች ማለትን በተግባር የምናይበት የምናሳይበት ወር ነው። አቡ ዳውድ ሌሎችም የዘገቡት ሀዲስ ነቢዩ ዓለይሂ ሰላቱ ወሰላም አላህ ወደ እኔ ዋሕ ያስተላልፈዋል፣ ማንም ማንም ላይ እንዳይ ኮራ፣ ማንም ማንም ላይ ከፍ ከፍ እንዳይ፣ እርስ በርሳችሁ አንዱ ሌላኛው ይተናነስ ብሎ አላህ ተባረከ ወተዓላ ለኔ ዋሕ ያስተላልፈዋል ብሏል ነቢዩ ዓለይሂ ሰላቱ ወሰላም። ረመዳን ላይ አንድን ቴምር ለሁለት ተካፍለው የሚያፈጥሩ ሰዎችን ከአንድ ኮዳ ውሃ አብረው የሚጠጡ ሰዎችን እናያለን። ምንም ችግር የለውም ብለው አንዱ የአንዱ ምንጣፍ ላይ ተጠጋግተው የሚሰግዱ ገፋኸኝ ሳይሉ ጎዳኸኝ ሳይሉ በተለይ ኢትካፍ ላይ ሐጅና ዑምራ ላይ በምንም አይገናኙ ሰዎች ቀይና፣ ነጭና፣ ጥቁሩ፣ ሀብታምና ድሃው አብሮ ይተኛሉ፣ አብሮ ይበላሉ፣ አብሮ ይጠጣሉ። ይህ ረመዳን ያስተማረን መዋደድ፣ መቀራረብ፣ መተናነስ፣ አንድነን እኩልነን እኛ ነንኛ ላ ኢላሀ ኢለሏህ ሙሐመድ ረሱሉሏህ ያለን ሰዎች በዘር በብሔር በቋንቋ በመልክ በኑሮ ደረጃ ልንበላለት ልንፎካክር አይገባን። ወላ የፍኸር አሐዱን ዐላ አሐድ ይላል ሐዲሱ። ማንም ማንም ላይ እንዳይፎክር እንዳይጎርር እንዳይ ኮራ እኔ ካአንተ እሻላለሁ እኔ ካንተ እበልጣለሁ እንዳይል። አላህ ተባረከ ወተዓላ ዋሂ ወደ እኔ አስተላልፈዋል አስተላልፈዋል ብለው ነቢዩ ዓለይሂ ሰላቱ ወሰላም እኔ ማን እንደሆን ካታውቀኝም ይሉ ሰዎች አል መስጂድ ሰግደው እየወጡ ሐጅ ዑምራ እያደረጉ እኔ ማን እንደሆን ካታውቀኝም ይሏል። በሆነ ነገር ክብራቸው የተነካ ሲመስላቸው ጫማ አድርገው ሲወጡ ሰዎች ወንድማቸው ስለገፋቸው ወይም በሆነ ነገር ስለቀደማቸው ለእኔ የሚገባኝን ክብር አልሰጠኸኝም ይላል። የተከበረ ሰው ማለት እኔ ከሌሎች የተለየ ክብር የለኝም ብሎ የሚያምን ሰው ክቡር ሰው ብሎ ማለት ትልቅ ሰው ብሎ ማለት እኔ ሰው ነኝ እንደትኛውም ሰው ብሎ ከማንም በምንም አልለይም ብሎ ራሱን ዝቅ የሚያደርግ ሰው ክቡር ሰው ትልቅ ሰው ማለት። እሰው አልተከበርኩም ብሎ በሆነ ባልሆነው ራሱን ከፍ የሚያደርግ ወንድሞቹ ላይ እህቶቹ ላይ የሚኮራ የሚኩራራ ማንነቱን የማያውቅ ሰው። በድሮ ዘመን በሶሐቦች ዘመን ጀበለት ኢብኑ አልአይሃም የሚባል ሰው ነበረ። ሲራ ላይ ታሪኩ በሰፊው ይታወቃል። እነ ኻሊድ ኢብኑ ወሊድ፣ አቡ ዑበይዳ ሌሎችም ሶሪያን ኢራቅን በተውሂድ የከፈቱ እስላም ግዛት ስር ሲያስገቡ እሱ ከፈረንጆች ጎን ቆሞ ኢስላምን ያጠቃ ነበር። መጨረሻ ላይ ፈረንጆችም እየተሸነፉ የነቢው አለይሂ ሰላቱ ወሰላም ሰሐቦች ኢስላምን ከዳር እስከ ዳር እያደረሱ። የኢስላም ብርሃን ምድርን ያደመቀ ሲሄድ ኩፍር ሲንኮታኩት ሲያይ ፈጥኖ ዑመር ጋር ሄደ። ዑመር ሶሪያ ፍልስጤም አካባቢ ላይ የወከሏቸው እነ ኻሊድን እነ አቡ ዑበይዳን ትቶ! እሱ ወደ ዑመር ሄደ ባቋራጭ ለመክበር ብሎ ሰልም ያለው አላቸው። ስንት ሱሐቦችን ሲያስጨፈጭፍ ከካፍሮች ከፈረንጆች ጋር ሆኖ ሲያጠቃ እንዳልነበረው ሊሸነፍ መሆኑን ሲያረጋግጥ ዑመር ጋር ሄዶ እኔ ሰልም ያለው አለ። እስላም በጃህልያ በድንቁርና ዘመን ክብር የነበራቸው ሰዎች በእስላምም ክብር ይኖራቸዋል፣ ዲናቸውን ከተገነዘቡ ይላል። በጃህልያ ዘመን በማህየምነት ዘመን ክብር የነበራቸው ሰዎች በእስላምም ያ ክብራቸው ይቀጥላል። ኢዳ ፈቅሁ አው ፈቅሁ ዲናቸውን ከተገነዘቡ ይላል። ስለዚህ ዲኔን ተቀቢ ያለሁኝ ወደ ድሮ ክብሬ አንተ እውቅና ሰተህ መልሰኝ ብሎ በዑመር እውቅና ስልጣን ለማግኘት ብሎ ሰራዊቶቹ ካለቁበት በኋላ ከተሸነፈ በኋላ በአቋራጭ ለመክበር ብሎ ዑመር ጋሄል እዛ ሰልሞ ቆየ። ወደ ሀገሩን ተመለሰ። ከሆነ ጊዜ በኋላ ለዑምራ ወይም ለሐጅ ወደ መካሄድ ጠዋፍ ያደረገ ሳለ አንድ ሰው እግሩን ረገጠው። ዞር ብሎ እግሩን የረገጠውን ሰው በጥፊ ወይም በቦክስ መቶ አፍንጫውን ሰበረው። ዑመር ጋ ሄዶ ክስ አቀረበ። ይህ አፍንጫው የተመታው ሰው ፊዛራ ከሚባሉ የዓረብ ጎሳዎች ውስጥ የሚመደብ ሰው ነው። ዑመር ጋ ሄዶ ስሞታ ሲያቀርብ ሁለት ምርጫ ሰጡት። ለጀበላ ጀበላ ሆይ ሂድ አፍንጫውን የመታኸውን ሰው ይቅርታ ጠይቀው አስደስተው ይቅር ይበለ ካልሆነና ይሄን ካልተቀበለ ግን አልዐይኑ ቢልአይን የሚል እስላምን ያለንኛ የሰው አይን ያፈረጠ አይኑ ይፈርጣል። የሰው አፍንጫ የጎዳ አፍንጫው ይጎዳል። ጥርስ የሰበረ ጥርሱ ይሰበራል። እጅ የቆረጠ እጁ ይቆረጣል። የሰው ልጆች በሙሉ እንደ ማበጠሪያ ጥርስ እኩል ናቸው። ሀብታም ከደሃ ነጭ ከጥቁር በምንም አይበላለጥም አላህን በመፍራት እንጂ አላህን በመፍራት ይበልጥ፣ እበልጣለሁ ኃይልም ይበልጥ ዝቅ ይላል እንጂ ታዲያ ዑመር ይሄን ሁለት ምርጫ ሲሰጡት እኔ እኮ ንጉሥ ነኝ አላቸው። እሱ ደግሞ የነሱ ውቃ ከተራ ሰው የሚቆጠር ነው። አንድ ከተራው ከሰፊው ህዝብ የሚመደብ ሰው እንዴት ነው የኔን አፍንጫ ሊሰብር የሚችለው? እንደውም እኮ እሱ ሊኮራ ነው የሚገባው። ጀበላ የሚባለውን ሰው ጥፊ ያገኘሁ ብሎ ሊኮራ ይገባዋል እንጂ እንዴት እሱን መትቼ እኔ መታለሁ? አይሄ የድሮ ፍልስፍና ነው የድሮ አስተሳሰብ ነው። ኢስላም አንተ እና እሱን እኩል አድርጓል። ንጉሥና ገዢና ተገዥ በሐቅ አይለያዩ። ነቢይ ስላት ወሰላም የሙሐመድ ልጅ ፋጢማ ብትሰርቅ እንኳ እጇን ቆርጣት ነበር ብለዋል ነቢይ ስላት ወሰላም። የድሮ ሰዎች የተበላሹት ትልልቅ ሰው ሲያጠፋ ይሸፍኑለታል። ትልልቅ ማይባል ሰው ሲያጠፋ ደግሞ እርምጃ ይወስዱበት ነበረ። እኔ ሙሐመድ አሉ ነቢይ ስላት ወሰላም። ለጄ ፋጢማም ካብ ሰርቅ እጇን ቆርጣለው እጅ ይቆረጥ በሚለው የሸሪያ ሕግ መሰረት ብላው። ታዲያ ሰው የድሮ አስተሳሰቡን ይዞ አንድ ተራ ሰው እንዴት የኔ አፍንጫ ይሰብራል፣ ይመታል ሲላቸው ጀበላ ሆይ ኢስላም አንተና ሱን እኮ እኩል አድርጓችሁ። ይሄን ነው የምፈልገው። ንጉስ የነበረ ሰፊ ሀገርን ሲያስተዳድር የነበረ ሰው ጠዋፍ ላይ በግር ተረግጥኩ ብሎ የሰው አፍንጫ መታ አካል አጎደለ። ከዛ በኋላ እሱ በሰላም የኖረ ሌላኛው አካሉ ጎድሎ የበታች ስለሆነ ስለሚናቅ ቀልቡ ተሰብሮ እንዲኖር ኢስላም አይፈቅድም። የሰው ልጆች በሙሉ አላህ ዘንድ እኩል ናቸው። የሚበላለጡት በዲናቸው በተቅዋቸው ልክ ነው። ዲኑና ተቅዋው የሚበልጥ ሰው ደግሞ ዝቅ ይላል። ይተናነሰ ኢማን ውስጡ ላይ የሞላበት ሰው ዝቅ ይላል ውስጡ ከኢማን ባዶ የሆነ ሰው ከፍ ከፍ ይላል። ሰዎችን በመልካቸው በዘራቸው፣ በኑሮ ደረጃቸው፣ ባለባበሳቸው፣ እነሱ ባላደረጉት ተፈጥሯዊ ቅርጻቸው ሁሉ ይንቃቸዋል ያሸማቃቸዋል። ሆዱ ሲጠግብ ኪሱ ሲሞላ አስተሳሰቡም መነጋገሩም ይበላሻል። ኢማን ግን ልብን ሲሞላው አነጋገርም አለባበስም አረማመድም አደብ ይዛል ዝቅ ይላል። አኼራ ደግሞ ራሳቸውን ዝቅ ለሚያደርጉ ሰዎች ናቸው። ራሳቸውን ከፍ ከፍ የሚያደርጉ ጀሀነም ትሰባብራቸዋለች። የጀሀነም አንዱ አንዱ ስሟ ሑጠማ ነው። ሑጠማ ማለት ስብርብር የምታደርግ ማለት ነው። ማንን ዱንያ ላይ ይኩራሩ የነበሩ ሰዎች ከነሱ ውጪ ሌላ ሰው ያለው አይመስላቸው። የአላህ ባሮች የሚንቁ የሚያጣጥሉ፣ የሚዘረጥጡ አፋቸው ክዳን የሌለው የመጣላቸውን ሁሉ የሚናገሩ ታዲያ፣ ጀበላ ይሄን አስተሳሰቡን ዑመር ስላልተቀበሉት ላስብበት እስቲ ያዳሩን አላቸው ለዑመር እሺ ተብሎ ጊዜ ተሰጥቶት ማታ ላይ ሰዎች ሲተኙ ፈረሱን እጭኖ መዲናን ለቆ መካን ለቆ ወጣ ሌላ ሀገር ሄዶ ከፈረ ከሰዎች እኩል አልሆንም ብሎ አምባገነንነት ራስ ወዳድነት ሌሎች መናቅ ራሱን መስቀል የእስላምን ብርሃን እንዲያጣ አደረገው ሸሽቶ ሄዶ ቀይሰር የሚባል ንጉሥ ጋር ጥገኝነት ጠይቆ ሱፍ ፎቅ ሰጥቶት ዘመናዊ ዘመናዊ ቤት በዛ ጊዜ ንጉሶች የሚኖሩበት በዛ ደረጃ በወቅቱ በነበረ የግንባታ ደረጃ ፎቅ የሚባል ቤት ተሰጥቶት በቅንጦት መኖር ጀመረ። ግን ከተወሰነ ጊዜ በኋላ ከኩራት ቅዠቱ ሲመለስ ዑመር ያለኝን በተቀበልኩ ፊዛርዬው የፊዛራ ጎሳ የሆነው ሰው አፈንጫዬን ብሎኝ እንደመታሁት ተመቶኝ ከሙስሊሞች እኩል ሆኜ የነሱን ነፃነት የእነሱን መተዛዘን የነሱን መተሳሰብ ታድዬ አንድ ዳር ላይ ከሙስሊሞች ሆኜ በግና ፍየል እየጠበቅኩ በኖርኩ የዑመርን ምክር በሰማኋል። ነገሩ ካለፈው በኋላ ሕይወቱ ከተበላሽ ሙርተድ ከሆነ በኋላ ጸጽቶታ መሻሄር ሙስሊም ለሙስሊም እንደ አንድ የሰውነት አካል እንደ አንድ የቤት ግንብ ይሆን። ማንም ማንም ላይ መኩራትን፣ ማንም ማንንም መናቅን ሊጸየፍ ይገባዋል። አልሙስሊሙ አ አልሙስሊሚ ሙስልም የሙስልም ወንድም ነው። ሙስልም የሙስልም እህት ናት። ሙስልም ሙስልምን ሊበድል፣ ሊንቅ፣ ሊያንቋሽሽ እርዳታውን በሚፈልግበት ጊዜ ችላ ሊለው አይገባም። ለጠላ ተሳልፎ ሊሰጠው አይገባም። ከተራበ ሊያበላው፣ ከታመመ ሊጠይቀው፣ ከተቸገረ ሊረዳው፣ ሲሞት ጀናዛውን ሊሸኝ፣ ምከረኝ ካለው ሊመክረው፣ ጥሩ ሀሳብ ሊሰጠው ይገባል ተብሏል። አንድ ሰው ወንጀለኛ ለመሆን ሙስሊም ወንድሙን መናቅ ይበቃዋል፣ ይላል የነቢ ሐዲስ ዓለይሂ ሰላቱ ወሰላም፣ ሷሂህ ቡኻሪ፣ ሌሎችም የዘገቡት ሐዲስ። አንድ ሰው ምንም ወንጀል ባይኖርበት የሰው ነፍስ ባያጠፋ፣ ዝሙት ባይሰራ፣ የየቲም ገንዘብ ባይበላ፣ ሰው ባይገድል፣ ሌሎችንም ወንጀሎችን ባይነካ ወንጀለኛ ለመሆን ይበቃዋል፣ ሙስሊም ወንድሙን መናቋል፣ ሙስሊም እህቷን መናቁ አንተ ማን ሆነህ ነው እኔ የምታናግረው? አንቺ ማን ሆነች ነው ለእኔ መልስ ምስጭው? አንተ ማን ሆነህ ነው መልስ ማይሰጥ ካጠፋህ? አንቺ ማን ሆነች ነው መልስ ማይሰጥ መልስ የሚያስፈልገው ድርጊት ከፈጸምስ? ለመጀመሪያ ጊዜ አነ ኸይሩ ሚንሁ እኔ ከእሱ ይሻላለሁ ያለው ማን ነው? ኢብሊስ ነው። አላህ ተባረከ ወተዓላ ኢብሊስን ከእሳት ፈጠረ፣ አደምን ከጭቃ ፈጠረ። ለአደም ስጁድ አድርጉ ብሎ አላህ አዘዘ። ውስታቸው በኢማን የተሞላ መላይኮች እሺ ብለው ስጁዱን አደረጉ፣ አላህ ስለፈቀደ ስላዘዘ። በመሠረቱ ከአላሁ ውጪ ለማንም ስጁድ አይደረግም። ግን አላህ ከፈቀደ ለመላይኮችን ለአደም አድርጎ አለ፣ እሺ ብሎ አደረጉ። ኢብሊስ ግን አላደርግም፣ እኔ ከእሱ እሻላለሁና አለ። የሰው ልጆችን አላህ ሁሉንም እኩል አድርጎ ፈጥሯቸው ሳለ አንዱ ለአንዱ ማይተናነስ ከሆነ አንዱ አንዱን የሚንቅ ከሆነ እኔ ከእሱ እሻላለሁ ብሎ የሚያስብ ከሆነ የኢብሊስ አስተሳሰብ ተጠናውቶታል ማለት ነው። ኢብሊስ ነው እኔ ከሱ ይሻላለሁ የሚል ሙዕምን ሙስልም ሰዎች እኔ ከሱ ይሻላለሁ በእድሜ የሚበልጠውን ሰው ካየ እሱ ከኔ ይሻላል። በእድሜው ከኔ ብዙ ስለሆነ ከኔ የበለጠ ሶላት አሰግዷል። ከኔ የበለጠ ጾሟል። ከኔ የበለጠ እስትክፋር አድርጓል። ከኔ የበለጠ ቁርአን አክትሟል። ይበልጠኛል። እሱ ይሻለኛል፣ ትሻለኛል ይችላል። በእድሜ የሚበልጠውን ሰው ካየ በእድሜ ከሱ የሚያንስን ሰው ካየ ደግሞ ሙስልም እሱ ከኔ ይሻላል። እኔ ወደ ብዙ ወንጀል ቀድሜዋለሁ። እሱ ያልዋሻውን ያክል ዋሽቻ፣ እሱ ያላማውን ያክል አምቻለሁ፣ እሱ ያላየውን ያክል ባይኔ መጥፎ አይቻለሁ፣ እሱ ያልሄደውን ያክል በግሬ ወደ መጥፎ ቦታ ሄጃለሁ ይላል። ስለዚህ لا يرى فضلا لنفسه على احد ما እውነተኛ ሙእምን አስተሳሰቡ የሙእምን የሙስሊም የሆነ ቁርአን የሞረደው ሰዎችን ባየቁጥር ሚያየው ሰው ሁሉ እሱ ከኔ ይሻላል። የልቡን አላህ ነው የሚያውቀው። ወንጀል ሲሰራም ካቢያ፣ እኔ ስንቴ የባሰ ወንጀል አለብኝ አላህ ድብቆልኝ፣ የእሱን አውጥቶበት እንጂ በዚህ ወንጀል ቢፈተንም በሌላ በኩል ብዙ እኔ የማላውቀው ኸይር ሊኖረው ይችላል ሊኖራት ይችላል ይላል። ይሄ ተዋዱዕ ይባል፣ መተናነስ ይባል። ለአላህ ብሎ የተናነሰ አላህ ዝቅ ከፍ ያደርገዋል። እራሱን ከፍ ከፍ ያደረገ አላህ ተባረከ ወተዓላ ዝቅ ያደርገዋል። እዚህ ረመዳን ላይ አንድ መስጅድ ላይ ቁጭ ያልን ሁላችንም። በደረጃ በከለር የተለያየ መቀመጫ የለን። የትም ብንሄድ መስጅድ ላይ አብረን ሁላችንም ለአላህ ተናንሰን አጠገብ ላጠገብ ማንም ማንንም ሳይገፋ አንተ እንደኛ ሶፍ ላይ መሆን አትችልም ሳይል ኩፋሮች ምዕራባውያን ነጭና ጥቁር ብለው ሰውን ከፋፍለው ከፍዝቅ እንደሚያደርጉ ሰዎች የለም። መስጊድ ላይ ቀድሞ አወልሶፍ ሶፍ የተቀመጠ ሰው መብት ነው። ሕፃን ቢሆን ሶፍ ላይ ቀጥ ብሎ መቆም የሚችል ከሆነ አወልሶፍ ሶፍ ቀድሞ ከተቀመጠ ማውጣት አይቻል። አንዳንድ ቦታ ላይ ሲደረግ ብናይም ስህተት ነው። ዑለሞች የቁርአን ሰዎች ከፊት ሊሆኑ ይገባቸዋል። ቀድሞ ከፊት ይሁኑ። ምናልባት ረመዳን ላይ አንዳንዴ ተራዊህ ላይ የሚያድሙ ሰዎች ከፊት ሊደረጉ ይችላሉ። በልዩ ሁኔታ ሊስተናገድ ይችላል። ወይላ አንተ ወደዛ በል፣ የጥቁሮች መስጅድ፣ የቀዮች መስጅድ፣ በብሔር ተከፋፍሎ እንዲህ አይነት ብሔር መስጅድ ተብሎ የሚከፋፈል ነገር የለም። የአላህ ባሮች በሙሉ መልክ፣ ዘር፣ ብሄር፣ ቋንቋ ሳይለያቸው ለረቡል ዓለሚን ስጁድ ለመደፋት ትልቁን የሰውነት አካላቸውን ጫማ፣ ካልሲ የሚረግጠው መሬት ላይ ለመድፋት ተዘጋጅተው ቁጭ የሚሉት በአንድ ኢማም እየተመሩ አላሁ አክበር ሰሚዐ ላሁ ሊመን ሐሚዳ እየመራቸው ትልቅ የሚባል የጦር ጀነራል እንኳ በሱ ስር ያሉ ሰዎችን አንድ ቢያዝ ሶላት ላይ ኢማም አላህ አክበር ሲል የሚታዘዘውን ያክል አይታዘዙ። መልእክቱንም ቶሎ ላይረዱ ትችላሉ። ቶሎ ላይቀበሉም ይችላል። ግን ምን አይነት ሰው ነው? ከየት ነው የመጣው? ሰጋጆቻቸው የሚያሰግዷቸው ሰዎችን አታውቁ ማን እንደሆኑ። አላህ አክበር ትነሳል፣ አላህ አክበር ታጎነብሳል። ይህ አላሁ አክበር፣ ይህ ጾም፣ ይህ መስጂድ፣ ይህ ቂብላ አንድ እንዳደረገን ሁሉ በውስጣችንም ሙዕምን ወንድሞቼ በሙሉ ሙዕምን እህቶቼ በሙሉ ከኔ እኩል ናቸው፣ አንድ ናቸው። አንድ እናት አንድ አባት እንደወለዷቸው ልጆች የላ ኢላሀ ኢለላህ ወንድሞቼን ልወድ፣ ለነሱ ልተዛዘን፣ ልተናነስ፣ ላዝንላቸው፣ ላከብራቸው፣ ኸይር ልመኝላቸው፣ ከኔ እኩል ናቸው፣ ቢበልጡን እንጂ ከኔ አያንሱም ልንል ይገባል። ወንጀለኛን ካየን ወንጀለኛን በወንጀሉ እንኮንናለን፣ እንተቻለን፣ እንመክራለን ያንም ከማድረግ ጋር ግን እኔ እስጋ ስንተው እንጀላለ አላህ ደብቆልኝ ነው እንላለን። ፈላ ቱዘኩ አንፉሰኩም ሁወ አዕለሙ ቢመን ኢተቃ ራሳችሁን አታጥራሩ፣ ከፍ ከፍ አታድርጉ፣ ይበልጥ አላህን የሚፈራው ማን እንደሆነ አላህ ያውቃል ተብሏልና ረመዳን እንደዚህ መተናነስን፣ መተዛዘንን፣ መቀራረብን እንዳስተማረን ሁሌም ከሙስሊም ከሙእሚን ወንድም እህቶቻችን ጋር በመተዛዘን በመቀራረብ፣ በመዋደድ፣ በመደጋገፍ ልንኗኗር ይገባናል። ረመዳን ላይ አብረን ከአንድ ኮዳ ከአንድ ብርጭቆ አብረን እንዳልጠጣ ነው። ከአንድ ማዕድ አብረን እንዳልበላ ነው። ከረመዳን በኋላ በቂም በተንኮል በክፋት ልንፈላለግ አይገባንም። ረመዳን ያስተማረንን ፍቅር፣ ውዴታ ዕድሜ ልካችን ልናኖረው ልንተገበረው ይገባናል። ወቢላሂ ተውፊቅ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።